ሰላም ውድ ተመልካቾቻችን በነገው የቅዳሜ ጠዋት ፋና ዘጠናችን እነዚህን ጉዳዮች ይዘኑላችኋል። ደብረ ብርሃን ዩኒቨርሲቲ ከሰሞኑ ባህልሽን ለማስተዋወቅ ላበረከትሽው አስተዋጽኦ እውቅና ይገባሻል ብሎ አክብሯታል። ድምፃዊት መሰረት በለጠ የቅዳሜ እንግዳችንና ከቤተልሔም መኳንንት ጋር ይጠብቋችኋል። የቅዳሜ ጠዋት የእንግዳ ሰዓታችን ላይ ነው የምንገኘው። እኔ ያለሁበትን አላውቀውም ነበር፣ በጣም ነው የደነገጥኩት። መሰረት ሙዚቀኛ ባትሆን ምን ነበር ልትሆን የምትችል? እስከ 11 ሰው ተደርድሮ እኔ ከዚህ ሳ ተፈንጥሬ እገለበት ነበር። ወደ ሙዚቃ የገባሽበትን አጋጣሚ ስቲ እግዚአብሔር ሆይ እኔ እንደሷ ባደረገኝ ብዬ ያው ምኞት ትመኛለሽ አይደለም? ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለሕዝብ እይታ ክፍት ሆኗል። የተሽከርካሪ ሙዚየም፣ የኢዮቤ ልዩ ቤተ መንግስት ሙዚየም፣ የቤተ መንግስት ቁሳቁስና የተለያዩ ሀገራት ስጦታዎች ይጎበኛሉ። እኛም እዚያ ተገኝተናል። ሙዚየሙ በውስጡ ምን አለው የሚለውን ማየት ይፈልጋለሁ። በዛውም ለተመልካቾቻችን እናስመለክታለን። በትክክል ለጉጉትሽ ምላሽ የሚሰጥ ቦታ ላይ ነው የተገኘሽ። ቅድስት ብርሃኑ ትጠብቃችኋለች። የፋና ላምሮት የአሸናፊዎች አሸናፊም ደማቅ ሆኖ ተጀምሯል። የዚህ ሳምንት ተወዳዳሪዎች ልምምር ላይ ሳሉ አግኝተናቸዋል። ፌበን ብሻው ስሜታቸውን ታጋራናለች። ጥሩ ሰርቻለሁ ብዬ አስባለሁ። ውድድሩ ቆንጆት ይጠብቃለ ወይ? በራሴ ሰማይ ላይ ነው ፀሐይ መሆን የምፈልገው። እነዚህን ጉዳዮች ይዘን ስፖርታዊ ጉዳዮችን ጨምረን እንጠብቃችኋለን። በደማቋ ቅዳሜ ጠዋት ሁለት ሰዓት እንገናኝ።